በበርካታ አካባቢዎች ተጨባጭ መረጃዎች ተሰብስበዋል። በከተሞች እስከ ስድስት ሰዓት ሱቅን እየከፈተ የሚቀጣ መሆኑ ታውቋል። ለማንኛውም የዛሬ ሰባት ዓመት በሁሉም ኢትዮጵያውያን እጅግ የተወደደው ለውጥ ሰባተኛ ዓመቱ ትላንት በመላ ኦሮሚያ በግዴታ ሰልፍ ላይ ሲደገፉ ሏል የብልጽግና ደሴት ነዋሪዎች ከፊት ሆነው ሲጨፍሩና ህዝቡ እያለቀሰና እያዘነ ከኋላ አጅቧል። መጠነኛ ሰልፍ በአሶሳና በወላይታ ሶዶ ከመታየቱ ባሻገር ትዕይንቱ በዋናነት በኦሮሚያ ተወስኗል። አንድ ክልል ሀገራዊ የተባለው አጀንዳ ብቻውን ለምን እንደወሰደ ያጠያይቃል። ሀገራዊ ለውጡ መከበር ከነበረበት ያለ ልዩነት በሁሉም ዘንድ ቢሆን ይሻላል። ያለበለዚያ ትርኪቱ ነጠላ ይሆናል ወይስ የወል ትርኪት? ግንባታው ቆሟል። መልስ ያስፈልጋል። ታዬ ደንደአ ለውጥ መጣ የተባለበት ሰባተኛ አመትን በማስመልከት ስለተደረገው ሰልፍ ከተናገሩት የተወሰደ ነው። ከብራቱና ከብራና ዩቱብ አድማጮቼ አቶ ታዬ ደንደአ የቀድሞ የኢትዮጵያ ሰላም ሚኒስትር የነበሩት በኋላም ለምን መንግስትን አወገዙ በማለትም ታስሮ መፈታታቸው የምታወስ ነው። ያን ያስተላልፉትን አዲስ መልዕክት ማስመልከት ነው። ለእናንተ ጀላችሁ መጣሁት። ሚኪ ነኝ፣ ከሚኪ ታቦር እንፎይን ቻናል ሰብስክራይብ በማድረግ ቤተሰብ ነው። ሰላም ቆዩልኝ።